በእምድብር አገር ስብከት 100ኛ ዓመት የወንጌል አገልግሎት መጀመርን አስመልክቶ የሁለት ቀናት ጉባኤ ተጀመረ። በኢትዮጵያ ካቶሊካዊት ቤተክርስቲያን በእምድብር አገር ስብከት በቅዱስ አንጦኒዎስ ቅምስና የወንጌል ስርጭት አገልግሎት መጀመር 100ኛ ዓመት አስመልክቶ ዝክረ አበዊነ ቀደምት ዕብራውያን ምዕራፍ 13 ከቁጥር 7 የቀድሞ አባቶቻችንን አስታውስ በሚል መሪ ቃል የሁለት ቀናት ጉባኤ የሰኔ 5 ቀን 2017 ዓ.ም ተጀመረ። ጉባኤውንም ብፁዕ አቡነ ሉቃስ በምስጋና መስዋዕተ ቅዳሴ አስጀምሯል። ብፁዕ አቡነ ሉቃስ ባሰሙት ቃል እግዚአብሔር ይህ ዕለት የመጀመሪያ ሚስዮናዊያን የመጡበት ምእመናን ቋሚ ካህን ሳይኖራቸው በእምነትና በመስዋዕትነት ወንጌልን የኖሩበት አባ ፓስካል የመጡበት አንድ መቶኛ ዓመት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሂዱ ወንጌልን ለዓለም ሁሉ ስበኩ እንዳለው እምነትና ተስፋን ብቻ ይዘው ሄዷል። አባ ፓስካልና ሌሎች የተከተሏት የእምነት ዘርፍሬ አፍርቶ ትልቅ የእምነት ዋር ከሆኑ ሁላችንንም ይዟል። በዚህ ዕለት እምነትን ተቀብለ ይኖሩ መልካም ምመናና የመጀመሪያ የእምነት ምሰሶዎቿን በፍቅር እናስተውሳቸዋለን። ዛሬ ይህ የምስጋና መሥዋዕተ ቅዳሴ ጥሪያችንን ተቀብለ እንድንኖር እግዚአብሔር ነግረናል። ወንጌል አያረጅምና በእኛ መታደስን ይፈልጋልና ሳንወርቅ ቅዱስ ወንጌሉ እንድንኖረው አደራ እላለሁ በማለት መልእክታቸውን አስተላልፏል። የማያረጀው የወንጌል አገልጋዮች ነንና ወንጌል አያራጅምና በእኛ ልብ መታደስ ይፈልጋልና እንዳንወድቅ፣ ዘመን ባለፈ ቁጥር እንዳንደክም፣ ነፋስ ሲገፋን እንዳንሰበር፣ በእምነት እንድንጸና ዛሬ እግዚአብሔር ያሳስበናል። በእለቱም የቅዱስ አንጦኒዎስ ወጣት መዘምራን አዲስ የመዝሙር ልብስ በብጹዕነታቸው ተባርኳል። በጉባኤው የተለያዩ ጥናታዊ ጽሑፎች የቀረቡ ሲሆን የሶስቱ አባቶች ሚና በሚል ርዕስ ዶክተር አዜብ ታምራት፣ የአባ ፓስካል ሚና በሚል አባ አንጦኒዎስ አልቤርቶ፣ የካናዳ ካፑቺን ወንድሞች አስተዋጽኦ አባ ቤኒ፣ የትሬንት ካፑቺን ወንድሞች ሚና አባ እንዳላይሌ፣ እንዲሁም የኮንሶላታና የሰብካ ካህናት ሚና በሚል ርዕስ አባ ገብረ መስቀል ሽኩር አቅርቧል። ጥናታዊ ጽሑፎቹ እንዴት ክርስትና ወደ እምድብር አገረ ስብከት እንደገባና የእምነት ዘር በደም መስዋዕትነት የተከፈለ መሆኑን አሳይቷል። የዕለቱን መርሐ ግብር በውይይት በመዝሙርና በጸሎት ተጠናቋል። ሰላም ካቶሊክ ቴሌቪዥንም ለምድብር አገረ ስብከት እንኳን ለ100ኛ ዓመት ምስጋና ዝክረ አብዩነ ቀደምት አደረሳችሁ ይላል።